የአውሮፓ ሻምፒየንስ ሊግ ተጠባቂና ታላቁ ምሽት በዛሬው እለት የሚጀምር ይሆናል። ስምንቱ ክለቦች ፍጥጫቸውን ዛሬ የሚጀምር ይሆናል። ዛሬ ታዲያ ባሊያን ዛሬና ባየር ሙኒክ ኢንተር ሚላንን ያስተናግዳል። ከ2011 በኋላ ሁለቱ ቡድኖች እንግዲህ በትልቁ መድረክ ይገናኛሉ። ያኔ ባየር ሙኒክ በኢንተር ሚላን ተሸንፎ በጆዜ ሙርኒዮ ቡድን ዋንጫውን ማጣቱ የሚዘነጋል ሙሎ የነበረው የሶስት ዮሽ ዋንጫ ያሳካው በኢንተር ሚላን ቡድን ማለት ነው። ዛሬም ብቻ ሳይሆን ወደ ሰሚ ፋይናል ለመቀላቀል የተሻለ ግምት የተሰጠው ኢንተር ሚላን መሆኑ መዘንጋት የለበትም የእኛ ትልቁ አጀንዳ ግን አርሰናል ከሪያል ማድሪድ የሚያገናኘው የኤምሬትስ ተጠባቂ ጨዋታ ነው። ለመጀመር ለመጨረሻ ጊዜ የተገናኙት ሁለቱ ክለቦች በ2005 ላይ 6 የውድድር ዘመን ነበር። በኤምሬትስ በቀድሞ ሃይበሪ፣ በመጀመሪያው ጨዋታ ዜሮ ዜሮ ከተለያዩ በኋላ ሁለተኛው ጨዋታ ላይ አርሰናል በቴሪ ዳንኤል ኦንሪ ተደናቂ ግብ ጨዋታውን አንድ ለባዶ በማሸነፍ ወደ ቀጣዩ ዙር ማለፍ ችለው እንደነበር ይታወሳል። ኋላ ላይ በሌላኛው የስፔን ክለብ የሪያል ማድሪድ ተቀናቃኝ በሆነው ባርሴሎና ዋንጫውን ማጣቱን የምናስታውሰው ጉዳይ ነው። ዛሬስ የሚለው የሚጠበቅ ጉዳይ ነው የሚሆነው አንዳንድ ነጥቦችን እናነሳለን። የኦፕታ ሱፐር ኮምፒውተር ይህንን ጨዋታ አሸንፎ ለማለፍ የተሻለ እድል ያለው ክለብ አርሰናል ነው የሚል ግምቱን አስቀምጧል። ወደ 41.7 በመቶ የሚሆነው ንጻሬ ለአርሰናል በመስጠት ነው አርሰናል ይህንን ጨዋታ አሸንፎ እንደሚያልፍ ግምቱን ያስቀመጠው። ሪያል ማድሪድ ከእንግሊዝ ክለቦች ጋር ባደረጋቸው 22 የጥሎ ማለፍ ጨዋታዎች በአስራ አንዱ ጨዋታዎች ወደ ቀጣዩ ዙር ማለፍ ችሏል ከሌሎች ክለቦች ጋር የእንግሊዝ ክለቦች ካላቸው ቁጥራዊ መረጃ አንጻር ሲታይ ትልቁ የሚባለው መጥፎ ቁጥር ከሪያል ማድሪድ ጋር የሚያደርጉት ጨዋታ ነው በቅርብ ዓመታት እንኳን ተመሳሳይ አይነት ቁጥራዊ መረጃዎችን ተመልክተናል ሲቲን በጥሎ ማለፍ አሸንፎ ሲያልፍ አይተናል ሊቨርፑልን በፍጻሜ ሲያሸንፍ ተመልክተናል ቻልሲን ድጋሚ ሲቲን በተደጋጋሚ ባለፉት አራት ሲዝኖች እንኳን ከሲቲ ጋር በአራቱ አጋጣሚዎች ተገናኝቶ በሶስቱ ጥሎ ማለፍ እንደቻለ የሚዘነጋ ለም ዘንድሮስ ካርሰናል ጋር ይሄን ማድረግ ይችላል የሚለው የሚጠበቅ ነው የሚሆነው ነው። ሪያል ማድሪድ በአውሮፓ አልቲሜት የሚባለው ፓወር እንደሆነ ይታውቃል ወይም ደግሞ ስኬታማ ቡድን እንደሆነ ይታወቃል። እንዲያም ቢሆን ግን በታሪኩ ካርሰናል ጋር ባደረገው ጨዋታ አሸንፎ አያውቅም። ያኔ በጋላክቲኮ ስብስብ፣ በእርግጥ ማድሪድ ያኔ መንገጫ ገጭ ውስጥ የነበረበት ዘመን እንደነበር እናስታውሳለን። ምንም እንኳን ኮከቦችን ቢሰበስብም በዓመት ውስጥ ሦስት አሰልጣኞች የቀየረበት የውድድር ዘመን ነበር። በስተመጨረሻም አርጀንቲና ይቅርታ ብራዚላዊን አሰልጣኝ ቫክሰላሪ ሉክዘምበርጎን አምጥቶ ቡድኑ ይመራ የነበረበት ጊዜ እንደነበር እናስታውሳለን። የኤልሳንቲያጎ ቤርናቤ ጨዋታ ላይ ጆናታን ውድጌት በጉዳት ገና በዘጠኝ ደቂቃዎች የወጣበት አጋጣሚ ነበረ። ከዛ ባለፈ ቡድኑ እንደ ሮቢኒዮ ያሉ ወጣቶችን ይጠቀመ የነበረበት አጋጣሚ እንዳለ ይታውቃል አማካይ ክፍሉ ላይ ግሬቭሰን ነበር ይጫወተ የነበረው። ያን ያንን ከግምት ስናስገባ ሪያል ማድሪድን በተለመደው ፎርሙ ላይ ይገኝ አልነበረም። ከዛ ባለፈ በነዚያ ጊዜያቶች ከ2001 2002 ያቺ የዚዳን ጎል ከተቆጠረባት የባየር ሌቨርኩሰን የዋንጫ ጨዋታ ውጪ ማድሪድ ዋንጫዎችን ለማሳካት ተቸግሮ ነበር የላዴሲማው የ201314 ዋንጫ እስኪመጣ ድረስ። ያ ማለት ከ2001 ጀምሮ ሪያል ማድሪድ በአውሮፓ ውድድር ላይ ምንም እንኳን ሀያል የሚባሉ ተጫዋቾችን ምንም እንኳን ጋላክቲኮችን ቢሰበስብም ለምሳሌ ሮናልዶ ሊዩስ ናዛሪው ዴሊማ፣ ከዛ ባለፈ ዴቪድ ቤካም፣ ሊዩስ ፊጎ የመሳሰሉ ተጫዋቾች የነበሩበት የሪያል ማድሪድ ስብስብ ዋንጫን አላሸነፈም። የአውሮፓ ሻምፒዮንስ ሊግን እንደ ራውል ጎንዛሌስ፣ ፈርናንዶ ሞሬንቴስ ከዛ ባለፈ እንደ ጉቲ ያሉ ተጫዋቾችን ይዞም ቡድኑ ዋንጫዎችን ለማሸነፍ ይቸገር ነበር። እንዲያም ቢሆን ግን ቡድኑ በአውሮፓ ውድድር ላይ ያለውን ሀያልነት የሚቀንሰው አይደለም። ታዲያ ለመጀመሪያ ጊዜ ወደ ኤል ሳንቲያጎ ቤርናቢዮ ተጉዞ ጉዞ ጨዋታውን ድል ማድረግ የቻለ የመጀመሪያው ቡድን ከእንግሊዝ ማለት ነው አርሰናል እንደሆነ ይታወቃል። ወደዛ ሜዲያ ሄዶ ለእንግሊዝ ክለቦች ማሸነፍ እጅግ በጣም አዳጋች እንደነበረ የምናስታውሰው ጉዳይ ነው። ታዲያ አርሰናል ከሪያል ማድሪድ ጋር ባደረገው ጨዋታ ለ15 ጊዜ የአውሮፓ ሻምፒዮንስ ሊግን ካሸነፈው ቡድን ጋር ምንም ሽንፈት አላስተናገደም። ዛሬ ታዲያ ጨዋታው ከመጀመሩ በፊት በሚኬል አርቴታ ማይንድ ውስጥ ሊኖር ይችላል ተብሎ የሚታሰበው ነገር ስተበር ነው የሚባለውን በጣም በጥብቅ መከላከል የሚያምነውን ግትር የሆነውን የአትሌቲኮ ማድሪድን መከላከል ከመጋፈጥ ይልቅ የሪያል ማድሪድን ክፍት ቦታዎችን የሚተወውን መከላከል መቅጠም ይሻላል የሚል እምነት ሊፈጥር ይችላል። አንዳንድ ነገሮችን ላንሳላችሁ። በዚህ ዓመት አርሰናል እንደዚህ በጣም ሎ ብሎክ ከሆኑ በራሳቸው ሜዳ ላይ ተጠቅጥቀው መጫወት ከሚያዘወትሩ ቡድኖች ጋር በሚያደርጋቸው ጌሞች ጨዋታዎችን ለማሸነፍ ይቸገራል። ለዚህ ደግሞ እንደ ዋነኛ ምክንያት የሚጠቀሰው ቡድኑ በተለያየ አጋጣሚዎች ጉዳትን ስለሚያስተናግድም ጭምር ነው። ባለፈው አመት ከተመለከትነው አርሰናል ኳሱን ከተቆጣጠረ በኋላ ያንን ኳስ ወደ ግብ ክልል ወስዶ ወደ ተቃራኒ ግብ ክልል ወስዶ ወደ ግብ ሙከራነት ከመቀየር ረገድ 43 በመቶ የሚሆኑት የሱ የክለቡ ፖሰሽኖች ወደ ተጋጣሚ ክልል ሄደው ወደ ግብ ሙከራነት ይቀየራሉ። ዘንድሮ ይሄ ቁጥር ወደ 36 በመቶ ዝቅ ብሏል። ለዚህ እንደ ዋነኛ ምክንያት የሚወሰደው ያለፉት ሁለት ዓመታት ኮንሲስተንት የሚባለው የአርሰናል የማጥቃት ኔትወርክ ተደጋጋሚ ጉዳት ማስተናገዱ ነው። የአርሰናል ዋነኛውና አስፈሪ የማጥቃት አቅጣጫ በኦዴጋርድ ቤን ዋይትና ከዛ ባለፈ ደግሞ በሌላኛው የሶስተኛ የተጋጣሚ ሜዳ ክፍል ላይ ባለው ቡካዮ ሳካ የተመሰረተ እንደሆነ ይታወቃል። እነዚህ ሶስት ተጫዋቾች በተለያየ ጊዜ ከሁለትና ከሶስት ወር በላይ የሚያ ቆይ ጉዳት አስተናግዷል። መጀመሪያ ኦዴጋርድ ተጎዳ። ኦዴጋርድ ሲመጣ ቤን ዋይት ተጎዳ። ከዛ ኦዴጋርድ እና ቡካዮሳካ ጥቂት እንደተጫወቱ ቡካዮሳካ ተጎዳ። አሁን ሶስቱም ተጫዋቾች ወደ ሜዳ ይመለሳሉ። ምናልባትም በኤቨርተን ጨዋታ ቤን ዋይት ወደ ሜዳ መመለሱ በአርሰናል የቀኝ መስመር ክፍል ላይ ያ የተለመደውን የዛሬ ሁለት ዓመታት የአርሰናልን የማጥቃት ክፍል የበለጠ ማላቅ የቻለውን ኮንሲስተንት ኔትወርክ ልንመለከትበት የምንችልበት እድል ይሰጠናል። አርሰናል ዘንድሮ ከግብ በማስቆጠርና በማጥቃት ክፍሉ ላይ ባለበት ክፍተት ምክንያት የፈጠራ ሁኔታውም ቀን ተነሷል። በነለም በዚህ ዓመት ግን የሆኑ የሆኑ ጨዋታዎች አሉ በደንብ ሻይን ማድረግ የሚችሉበት ለምሳሌ ስፖርቲንግ ሊዝበን ላይ አምስት ጎል ያስቆጠሩበትን ጨዋታ ማንሳት እንችላለን ፔስቪ ላይ ሰባት ጎል ያስቆጠሩበትን ጨዋታ ማንሳት እንችላለን ሞናኮና ዲናሞ ዛግሬብን ሶስት ባዶ ሶስት ባዶ አሸንፏል አውሮፓ ውድድር ላይ ክፍት ቦታዎችን መተው የሚያበዙ ቡድኖች በመኖራቸው ምክንያት በእንግሊዝ ፕሪምየር ሊግ ከሚያደርጓቸው ጌሞች ይልቅ የተሻለ የማጥቃት ነጻነትን የሚሰጣቸው ቦታ የሚመጣው በአውሮፓ ውድድር ላይ በሚደረጉ ጌሞች እንደሆነ ይታወቃል ለዛም ነው ሻይን ማድረግ የሚችሉባቸው ሽግግሮች የአውሮፓ ውድድሮች ሆነው የምንመለከተው። ሌላኛው በኦፕታ ሱፐር ኮምፒውተር ራንኪንግ መሰረት ከተመለከት ነው በዚህ ውድድር ጊዜ ላይ በጣም ጥሩ ፐርፎርም እያደረጉ ከሚገኙ የአውሮፓ ቡድኖች መካከል አንደኛው ራሱ አርሰናል ሆኖ በአውሮፓ ውድድር ላይ እንመለከታለን። ለምሳሌ ቁጥራዊ መረጃዎችን ከተመለከትን ከባርሴሎና ቀጥሎ አሁን በአውሮፓ ውድድር ላይ በአውሮፓ ሻምፒዮንስ ሊግ ከቀሩ ስምንቱ ቡድኖች ኮንሲስተንትሊ ፐርፎርም እያደረገ ያለው ቡድን አርሰናል ሆኖ እናገኘዋለን። ያ ማለት በራንኪንጉ መሰረት ባርሴሎና 98.5 ሲያገኝ አርሰናል 98.4 በማግኘት ሶስተኛው ቡድን ነው። ከዛ በኋላ ነው እንግዲህ እንደ ፓሪስ እንጀርማ፣ ኢንተር ሚላን እና ሪያል ማድሪድ ያሉ ቡድኖች ተከታዮቹን ደረጃ ይዘው የምንመለከታቸው። ለዛም ነው በዛሬው ጨዋታ ላይ ምናልባት በፕሪመር ሊጉ ከምናውቀው አርሰናል የተሻለውን አርሰናል ጨዋታው ላይ ልንመለከት እንችላለን የሚል ግምት እየተሰጠ የሚገኘው። ሌላኛው አርሰናል እንደዚህም በማጥቃት አቅሙ ጥሩ አይደለም እየተባለም ማለት ነው። ከአምስቱ የአውሮፓ ታላላቅ ሊጎች ላይ ከሚገኙ ክለቦች ጋር ካነጻጸር ነው። በስፔን በጀርመን በእንግሊዝ ከዛ ባለፈ ደግሞ በፈረንሳይ ካሉ አምስቱ ታላላቅ ሊጎች ጋር ካነጻጸር ነው። ፍሮም ነን ፔናልቲ ወይም ደግሞ ከፍጹም ቅጣት ምት ውጭ ሆኑ ክፍት የግብድሎችን በመፍጠር ረገድ ኤክስፔክተድ ጎሉ 0.79 ነው። ይሄም በአውሮፓ ካሉ አምስቱ ታላላቅ ሊጎች ላይ ከሚገኙ ክለቦች ሶስተኛው ምርጡ ኤክስፔክተድ ጎል ያለው ቡድን ሆኖ እንመለከተዋለን። ስለዚህ የግብድሎችን ስቲል የመፍጠር ችግር እንደሌለበት የምንመለከትበት አጋጣሚ እንዳለ ማንሳት ይቻላል። ሌላኛው ግን ከሪያል ማድሪድ አጨዋወት አንጻር ለአርሰናል ምቾትን የሚፈጥሩ እንቅስቃሴዎች አሉ። ለምሳሌ በቅርቡ ሪያል ማድሪድ ከሪያል ሶሲዳር ጋር በነበረው ጨዋታ አራት ለአራት በሆነ ውጤት ጨዋታው ሲጠናቀቅ ማድሪድ ምንም እንኳን በማጥቃት አቅሙ የላቀ ቡድን ቢሆንም የመከላከል ቡድኑ ክፍተት አለበት። በአንድ አጋጣሚ ሶስት ለሁለት የሆነበትን ሞመንት በተለይ ኦያርዛባል ያስቆጠራትን ግብ ከተመለከታችሁ ሀማሪ ትራውሬ ኳሱን ሴድ ጁድ ቤሊንጋም ፕሬሲንጉን መቀላቀል ነበረበት። ወደ ፕሬሲንጉ ሲጠጋ ግን የማድሪድ ተከላካዮች በቤሊንጋ ማልሜዳውን ለቆ ወደ መስመር በመውጣቱ ምክንያት የተፈጠረውን ክፍተት ማጥበብ ሲጠበቅባቸው በዝምታ ማለፍን ነበር የመረጡት። ስለዚህ ሰርኪዮ ጎሜዝ ኳሱን አገኘ። ጎሜዝ ያገኘውን ኳስ ለኩቦ ሰጠው። ኩቦ ኦያርዛ ባል ጋር ኳሱን በመልቀቅ ጨዋታ ወደ ሶስት ለሁለት ተቀየረ። ግን በቅጽበት ድጋሚ የተጀመረውን ኳስ ደግሞ ቪኒሲየስ ጁኒየር ትራውሬን ድጋሚ አልፎት ሄዶ ሶስት አቻ ማድረግ የቻሉበት አጋጣሚ ተፈጥሮ አሁንም የማጥቃት ክፍሉ በየትኛውም ቀን የትኛውንም ተጋጣሚ ማፈራረስ ይችላል። የመከላከል ክፍሉ ክፍተት ግን የሪያል ማድሪድ ትልቁ ችግር ነው ተብሎ ይታመናል። አንደኛው ከኪሊያን ኤምባፔ መምጣት ጋር በተያያዘ ቡድኑ ያለፈው ዓመት የነበረውን አይነት የፕሬሲንግ ኢፊሽንሲ የለውም። ለዛም ነው በአንዳንድ ጨዋታዎች ላይ አሰልጣኝ ካርሎ አንቸሎቲ ፎር ፎር ቱ ዳይመንድን ለመጠቀም ይሞክራሉ እንደዚያም ቢሆን ግን በዛ መንገድም ጨዋታዎችን ይሸነፋሉ። ለምሳሌ በባርሴሎና አራት ለባዶ አምስት ለሁለት የተሸነፉባቸውን ጨዋታዎች ከተመለከትን በፎርፎርቱ ፎር ዳይመንድን ቢጫወቱ ያ የተለመደው የፕሬሲንግ ኤፊሽንሲያቸው እንደሌለ ማሳያ ነው የሚሆነው። ሌላኛው ከሪያል ማድሪድ ጋር በሚደረግ ጨዋታ አብሮ ማበድ አይቻልም። አብሮ የሚያብዱ ቡድን ለሪያል ማድሪድ ነገሮችን የሚያመቻች ነው የሚሆነው፣ ምክንያቱም እብደቱን ይወዱታል። ኬኦስ ከተፈጠረ የኬኦሱ ተጠቃሚ ሪያል ማድሪድ እንጂ ማንም አይደለም፣ ምክንያቱም በትራንዚሽን ፉትቦል የላቀው ቡድን ነው። ምክንያቱም ከፊት ለፊት ኪሊያን ኤምባፔን እና ሮድሪጎ እንዲሁም ደግሞ ቪኒሽስን የያዘ ቡድን ነው። ሌት ረነር የሆነው ቤሊንግሃም አላቸው። በሲክስ ያርድ ቦክስ ውስጥ ምንም ነገር መፍጠር የሚችል ተጫዋች መሆኑን ባለፉት ዓመታት እያየን ነው። ሌላው ማንሳት ያለብን ካርሊቶ ሪጅዳል አሰልጣኝ አለመሆናቸው ነው። ለአርሰናል እድል ሊሰጥ የሚችለው በጣም ፍሌክሲብል ናቸው ተጫዋቾችን ኢንተርቼንጅ እንዲያደርጉ ይፈቅዱላቸዋል በጨዋታ እንቅስቃሴ ውስጥ። ያ ብቻ ሳይሆን በቢውልድ አፕ የራሳቸውን ውሳኔ እንዲወስኑ፣ በማጥቃት አፕሮቾቻቸው በነጻነት እንዲጮቱ መብት ይሰጧቸዋል። ለዛም ነው የሪያል ማድሪድ ተጫዋቾች ከሲቲ ጋር ለምሳሌ የነበረውን ጨዋታ ከተመለከትም ወደ አንድ ቦታ ኦቨርሎድ ያደርጋሉ። ያ ማለት ቤሊንግሃም ራሱ ፌዴ ቫልቬርዴ ካማቪንጋ እዛው ኤሪያ ላይ ሊገኙ ይችላሉ። በተመሳሳይ እንደ ቪኒሽስና እንደ ኪሊያን ኤምባፔ ያሉ ተጫዋቾች ይገኛሉ። ሮድሪጎ ላይ ይገኝ ይችላል። ያ ማለት የቡድኑ ድሪብለሮች እዚሁ ጋር ያሉት የቡድኑ እድል ፈጣሪዎች እዚህ ጋር ነው ያሉት። የቡድኑ ዲስትሮየሮች ከሳጥን ሳጥን መንቀሳቀስ የሚችሉት የመከላከል ስራውን የሚወጡ ተጫዋቾችም አንድ ኤሪያ ላይ ነው ያሉት። እዚሁ ጋር ኦቨርሎድ ያደርጋሉ። የሚነጠቁ ከሆነ ኳሱን እዛው ለመንጠቅ ጥረት ያደርጋሉ። ኳሱን ከነጠቁ በኋላ ኳሱን መፍጠር ለሚችለው ተጫዋች ኳሱን በመስጠት ወደ ሌላኛው አቅጣጫ ሽፍት በማድረግ ኳሱን ወደ ሳጥን ውስጥ በተደጋጋሚ ለመድረስ ይሞክሩ ነበር። አሁንም አርሰናል ይሄንን ኦቨርሎድ መፍቀድ እንደሌለበት በዛሬው ጨዋታ ላይ ማንሳት የሚኖርብን ነው የሚሆነው ለሁሉ የዛሬው ጨዋታ ብዙ አንድምታዎች የሚኖሩት በተለይ አርሰናል እብደቱን መቀነስ የሚችል ከሆነ ከራሱ ከማድሪድ ያጮ ሲስተም ጋር አብሬ ልጓዝ ካላለ እነዚህን ክፍተቶች በመድፈን ጨዋታውን አሸንፎ ሊወጣበት የሚችልበት እድል አለ። ይህም የሆነ ከሆነ የቀጣዩን የሳንቲያጎ ቤርናቤው ጨዋታ አጓጊ ሊያደርገው ይችላል። እኔ በግሌ አርሰናል ጨዋታውን አሸንፎ ሊወጣ ይችላል የሚል ግምት አለኝ በዛሬው ጨዋታ እዛ ሜዳ ላይ ይሄንን ይደግመዋሉ። አብረን መለከቷል። ምክንያቱም ፎርሚዴብል የሚባል ፓርትነርሺፕ ካላቸው ተጫዋች መካከል አንዱን የጋብርኤልና የሳሊባን ጥምረት ያጡታል። ቤን ዋይትን ወደ መሀል ተከላካይነት አምጥተው ማይልስ ሉዊስ ስኬሊን ወደ ቀኝ ያወጡታል፣ ወይስ በግራ አድርገው ቲምበርን ቀኝ ላይ ይጠቀሙታል፣ አልያስ ቤን ዋይትን በቀኝ ላይ አድርገው ቤንጃሚን ኪቪዮርን ወደ መሀል ተከላካይ ክፍል ላይ ያመጡታል የሚለው የሚጠበቅ ነው። ይህን ጨዋታ ለማሸነፍ ግን አርሰናል በጣም ፒውር የሚባል ስትራክቸር ያስፈልገዋል እያንዳንዱን ነገር በጥንቃቄ መጓዝ የሚፈልግ ይመስላል አብዛኛው ግምቶች ከአርሰናል ተቃራኒ ይመስላሉ ማድሪድ በውድድሩ ካለው ልምድ አንጻር የአውሮፓ ሻምፒዮንስ ሊግ ግን አንዳንዴ የማይገምቱ ምሽቶችን ሊያሳየን ይችላል ልምድ ምንም የማይጠቅምበት ምሽቶች ሊኖሩ እንደሚችሉ መረሳት የለበትም ልክ 2005/06 ላይ አርሰናል ጥሎ እንዳለፈው እናንተስ ምን ትጠብቃላችሁ በዛሬው ዕለት ሁለቱ ጨዋታዎች ተጠባቂ ናቸው በአሊያንዚ አሬና ባየር ሙኒክ ከኢንተር ሚላን በኤምሬስ ደግሞ አርሰናል ከሪያል ማድሪድ ጋር ጨዋታቸውን ያደርጋሉ። ጨዋታቸውን እንድትከታተሉ በመጋመዝ ግምቶቻችሁን እንግዲህ በቻናላችን ላይ ልታስቀምጡልን ትችላላችሁ። መልካም ጨዋታ ተመኘውላችሁ። ሰላም።